ሰላም፣ ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ ማወቅ ደጉ ቻናል በሰላም መጣችሁ። ረዴት እባላለሁ። ዛሬ ብዙ ሰዎችን ስለሚያሳስባቸው በተለይ ደግሞ ሴቶች የሴት ቆዳን አፌክት የሚያደርገውን መለስማ ወይንም ደግሞ ስለ ማድያት እንነጋገራለን። ሞስት ኢምፖርታንትሊ ስለ ኮዙ ምን ትሪገር እንደሚያደርገውና እንዴት አድርገን ናቹራል በሆነ መንገድ ኢንሳይድ ኤንድ አውትሳይድ ትሪት እንደምናደርገው በጥቂቱ እናወራለን። ይህ የሚመለከታችሁ ሰዎች ካላችሁ እስከ መጨረሻው ድረስ ተከታተሉ። ማድያት ምንድን ነው? ማድያት እንግዲህ ቆዳችን ላይ የሚወጣ ዳርክ ፓችስ ነው። በተለይ ደግሞ ፊት ላይ ነው የሚወጣው። ጉንጫችን፣ ግንባራችን፣ አፍንጫችን እና አፐር ሊፕስ አካባቢ ነው የሚወጣው። ማድያት እንግዲህ ብዙ ጊዜ ሴቶች ላይ ነው የሚወጣው፣ በተለይ ደግሞ በእርግዝና ወቅት፣ እንዲሁም ደግሞ ዳርክ ስኪንቶን ያላቸው ሰዎች፣ በተጨማሪም ፀሐይ ላይ ብዙ ጊዜ የሚያሳልፉ ሰዎች በመላዝማ ይጠቃሉ። ይህ እንግዲህ ኢሞሽናል ኢምፓክት ይኖረዋል። በተለይ ደግሞ ኮንፊደንስን ሊነካ ይችላል። ስለ ኮዙና ትሪገር ስለሚያደርገው ነገር ደግሞ እናውራ። የመጀመሪያው የሆርሞን መቀያየር ነው። በተለይ በእርግዝና ወቅት፣ በርዝ ኮንትሮል ፒልስ መውሰድ እንዲሁም ደግሞ ታይሮይድ ኢምባላንስ ለማድያት መንስኤ ሊሆኑ ይችላሉ። ሌላው መንስኤ ደግሞ ለፀሐይ መጋለጥ ነው። ዩቪ ሬይስ ሜላኒን ኦቨር ፕሮዲውስ እንዲሆን ስቲሙሌት ያደርጋል። ሌላው ደግሞ ሙቀትና ብርሃን ከፀሐይ የሚወጣ ብቻ ሳይሆን ከስልክና ከስክሪን ውስጥ የሚወጡ ብሉ ላይቶች ኢምፓክት ይኖራቸዋል። በተጨማሪም ደግሞ ጄኔቲክስ ፋሚሊ ሂስትሪ ትልቅ ሚና አለው። ሌላው እንግዲህ ስኪን ኢሪቴሽን ነው። ለምሳሌ ሀርሽ ስኪን ኬር መጠቀም፣ ዋክሲንግ፣ እንዲሁም ደግሞ ኬሚካል ያላቸው ፕሮዳክቶችን መጠቀም ትሪገር ሊያደርገው ይችላል፣ ወይም ደግሞ መንስኤ ሊሆን ይችላል። ሌላው ደግሞ ዳይት እና ላይፍ ስታይል ነው። ኢንፍላሜሽን፣ ፕሮሰስ ፉድ፣ እንዲሁም ደግሞ ስትረስ ማዲያትን ያባብሳሉ። ስለዚህ ማዲያት እንዴት ትሪት እናደርገው? የመጀመሪያው እንግዲህ ናችራል በሆነ መንገድ የውስጥ ሰውነታችንን ትሪት ማድረግ ነው። ዳይት እና ላይፍ ስታይላችንን ማስተካከል ትልቅ መንገድ ነው። በአንታይ ኦክሲደንት የበለጸጉ ምግቦችን መመገብ አስፈላጊ ነው። አረንጓዴ ቅጠሎች ለምሳሌ እንደ ጎመን፣ እንዲሁም ከለርፉል የሆኑ ቬጅቴብሎች፣ በተጨማሪም ቤሪስ በአንታይ ኦክሲደንት የበለጸጉ ስለሆኑ ስትረስን ፋይት ያደርጋሉ። በቫይታሚን ሲ የበለጸጉ ምግቦች ለምሳሌ እንደ ሲትረስ፣ ፓፓያ፣ ቆዳን ብራይት ያደርጋል። በቫይታሚን ኢ እና በሄልዲ ፋትስ የበለጸጉ ምግቦች ለምሳሌ እንደ ናት ሲድስ፣ እንዲሁም አቮካዶ መመገብ በጣም አስፈላጊ ነው። ስኪን ባሪየርን ሪፔር ያደርጋል። ዚንክና በሴላን የሚበለጸጉ ምግቦችን መመገብ ያስፈልጋል። ለምሳሌ ዱባ፣ አሳ፣ እንቁላል። ሆርሞንንና ኢሚኒቲን ባላንስ ያደርጋል። አንታይ ኢንፍላማቶሪ ሄርብስ መጠቀም፣ ለምሳሌ እንደ ጂንጀር እርድ ያሉ ነገሮችን በሻይ መልክ መጠጣት፣ እንዲሁም ለሃይድሬሽን ደግሞ በጣም ብዙ ውሃ መጠጣት፣ ለዲቶክስ የሚጠቅሙ ሄርቦችን መጠቀም ያስፈልጋል። ስትረስን ማኔጅ ማድረግ ያስፈልጋል። ኤክሰርሳይስ መስራት፣ ብሪዚንግ፣ እንዲሁም በቂ እንቅልፍ መተኛት ለስትረስ ማኔጅ ለማድረግ ይረዳል። ሌላው ደግሞ ማድያትን ትሪት ልናደርገው የምንችለው እንግዲህ ኤክስተርናል ትሪትመንት ተጠቅመን ነው። ናችራል የሆነውን መንገድ ነው የምነግራችሁ። ያው መጀመሪያ ጀንትል በሆነ መንገድ ቆዳችንን ማጽዳት ያስፈልጋል። ሃርሽ ኬሚካል ያላቸው ሳሙናዎችን ማስወገድ የግድ ነው። ናራል ክሌንዘር ብትጠቀሙ ይሻላል። ሌላው ደግሞ አሎቬራ በጣም ለማዲያት ያግዛል፣ ቆዳን ያለሰልሳል፣ እንዲሁም ፒግሜንቴሽንን ይቀንሳል። ለክሬሽ ኤክስትራክት ሌላው መፍትሄ ነው፣ ሜላኒንን ይቀንሳል። የእርድ ማስክ መጠቀም፣ እርድ ፊትን ያፈካል፣ እንዲሁም አንታኢንፍላማቶሪ ፕሮፐርቲ በውስጡ ይዟል። ሌላው የድንጅና ወተትን መደባለቅ ድንች በውስጡ ብሊች የሚያደርግ ፕሮፐርቲ የያዘ ነው። እንዲሁም ደግሞ ወተት ቆዳን ያለሰልሳል፣ ቆዳን ይመግባል። ፕሪንቲን እንደ ቶነር መጠቀም ትችላላችሁ። ኦክሲዴቲቭ ስትረስን በጣም ይቀንሳል። ጀንትል ኤክስፎሌሽን በሳምንት አንድ ጊዜ ያስፈልጋል። በአጃ ወይም በእርጎ አድርጋችሁ ተጠቀሙ። ራሳችሁን ከፀሐይ መጠበቅ ወሳኝ ነገር ነው። ሁልጊዜም ሚኒራል ሰንስክሪን ተጠቀሙ በተለይ ደግሞ ዚንክ ኦክሳይድ ወይም ቲታኒየም ዳይኦክሳይድን መጠቀም ይኖርባቸዋል። ሌላው እንግዲህ መንገድ ላይ በምትንቀሳቀሱበት ሰዓት በተለይ ፀሐይ ካለ ዣንጥላ ዣንጥላና ኮፍያ መያዛችሁን አትርሱ። ራስበሪ ሲድ ኦይል እንዲሁም ካሮት ኦይል በውስጣቸው ፀሐይ መከላከያ ንጥረ ነገሮችን ስለያዙ ብትቀቧቸው አሪፍ ነው። ግን በቂ ስላልሆነ እሱን ተቀብታችሁ ከላይ ሰንስክሪን ማድረግ የግድ ነው። የፈለጋችሁም ከሰንስክሪኑ ጋር አዋህዳችሁ መጠቀም ትችላላችሁ። እነዚህ የነገርኳችሁ ተፈጥሯዊ ግብዓቶች ግን በአንድ ሌሊት ለውጥ ስለማያመጡ ኮንሲስታንሲ እና ትዕግስት እጅግ በጣም ወሳኝ ናቸው። ማድያት ሙሉ ለሙሉ በአንድ ጊዜ የሚጠፋ ነገር አይደለም። ነገር ግን ቀስ በቀስ እየደበዘዘ የሚመጣ ነገር ነው። ላይፍ ስታይል፣ ዳይት እና ስኪን ኬር በአንድ ላይ ተዋህደው ደግሞ ቤስት ሪዛልትን ይሰጧቸዋል ማለት ነው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ከነገርኳችሁ ግብአት መካከል ተጠቅማችሁ ለውጥ ያመጣላችሁ ሰዎች ካላችሁ ኤክስፒሪየንሳችሁን ታካፍሉኝ በጣም ደስ ይለኛል። በሌላ ጠቃሚ ቪዲዮ እስከመጣ ድረስ